የትግራይና የኤርትራ ሕዝብ መገናኘትን በተመለከተ የወጣ አዲስ መረጃ አላማው የፖለቲካ ሴራ ነው፣ ሕዝቡን የመከፋፈል ተንኮል ነው። የተግባር እጅግ የሚያሳዝንና የሚያስጨንቅ ነው፣ የሕዝቡን አንድነት የሚያሽመደምድ ነው ሲሉ ወይዘሮ ኬሪያ ኤብራሂም ያጋለጡት መረጃስ ምንድን ነው? መረጃውን በስፋት እንመለከታለን። በሌላኛው መረጃችን የነዶክተር ዶክተር ደብረ ጽዮን አቋምና የህወሓት ምክትል ሊቀመንበርና የትግራይ ጊዜ አስተዳደር ምክትል ፕሬዚደንት አቶ አማኑኤል ያልተጠበቀ ምላሽን ሰጥተው? ምላሻቸውን በዝርዝር ሰዓታችን በስፋት እናስደምጣቸዋለን። በሌላኛው መረጃችን ደግሞ በእስራኤል ጥቃት ተገደሉ የተባሉት ሶስት የጦር መሪዎች የኢራን የድል በዓል ላይ መገኘታቸው ዓለምን እያነጋገረ ይገኛል። እኚህን መረጃዎች በዝርዝር ሰዓታችን በስፋት የምናስደምጣችሁ ናል ሰላም ጤና ይስጥልን። በመላ ክፍለ ዓለማት የምትገኙ የዴ ታርጌት ኒውስ ቤተሰቦቻችን በያላችሁበት የዓለም ስፍራ ሁሉ ሰላማቸው ይብዛለን እያለን እነሆ ለቻናላችን አዲስ ከሆናቸው ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑን በተጨማ የደወል መልእክቷን በመንካት ዘላቂ ቤተሰብነትን ከኛ ጋር እንድትመሰርቱ እንዲሁም በየዕለቱ የምንለቃቸውን ቪዲዮዎችን ከወደዳችሁ ላይክና ሼር እንድታደርጉልን እየጠየቅን ወደ መረጃዎቹ እናምራለን። መልካም ቆይታ። የትግራይና የኤርትራ ህዝብ በመገናኘታቸው የሚከፋው ካለ ምናልባትም ሰይጣን ብቻ ነው ተባለም። የትግራይና የኤርትራ ህዝብ ወንድማማች ህዝብ ነው። ይህ ወንድም ህዝብ በቀድሞ የህወሓትና ሻዕቢያ ባለስልጣናት መካከል በተፈጠረ የፖለቲካ ሽኩቻ ለ30 ዓመት ተለያይቶ ቆይቷል። ዶክተር አብይ አህመድ ወደ ስልጣን እንደመጣ የመጀመሪያ ስራውን የጀመረው የእኔ ጥላቻ ግንብ በማፍረስ የትግራይና የኤርትራ ህዝብ ወንድማማችነት እንዲጠናከር ሰርቷል። ይህም ያልተዋጠለት ሻዕቢያ በድንገት ከትግራይ ጋር የሚዋ የተወሰኑ ቦታዎችን ዳግም እንዲዘጉ ማድረጉም አይዘነጋም። የቀድሞ ህወሓት በለኮሰው የሰሜኑ ጦርነትም ምንም እንኳን የቀድሞ ህወሓት ወደ አስመራ በመተኮስ ሻቢያ ወደ ጦርነት እንዲገባ ቢጋብዝም ሻቢያ ይህን እድል ተጠቅመው በትግራይ ህዝብ ላይ የፈጸመው ዘግናኝ ግፍ ግን መቼም የሚረሳ አይደለም። ሻቢያ በጦርነቱ እጁን ማስገባቱን በርካቶችም በጊዜው ሲዘግቡ ቆይተዋል። አሁን ከሻቢያ ጋር የሚደረግ ጥምረት ለጥፋት እንጂ ለልማት ሊሆን አይችልም የሚሉ አስተያየቶችም እየተሰጡ የሚገኝ ሲሆን የትግራይና የ የኤርትራ ህዝብ በመገናኘታቸው የሚከፋው ካለ ምናልባት ሰይጣን ብቻ ነው። ነገር ግን ሁሉም ነገር ዘላቂውን ዘንድ በመርህና በህግ መምራት አለበት የሚል መረጃም ተጋርቷል። የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ ወይዘሮ ኬሪያ ኢብራሂም ስለ አክሱም ሙስሊም ሴት ተማሪዎች እገዳ የሰጡት ጥብቅ አስተያየት ወይዘሮ ኬሪያ ኢብራሂም የቀድሞ የፌዴሬሽን ምክር ቤት አፈ ጉባኤ፣ በኢትዮጵያ ፕሬስ ድርጅት ከሚዘጋጀው ወጋት ጋዜጣ ጋር ባደረጉት ቃለ ምልስ በአክሱም ከተማ የሙስሊም ሴት ተማሪዎች በሂጃባቸው ምክንያት ምክንያት ከትምህርት ቤታቸው መታገዳቸውን አስመልክቶ አስተያየታቸውን ሰጥተዋል። ጥያቄው በአክሱም የቀረበላቸው ጥያቄ በአክሱም የሙስሊም ሴት ተማሪዎች ከሂጃብ ጋር በተያያዘ ከትምህርት ቤት ስለታገዱበት ሁኔታ ምን አስተያየት አለው? ይህ ችግር እንዴት መፈታት አለበት? ወይዘሮ ኬሪያ ኢብራሂም በተማሪዎች ላይ የተፈጸመው ግፍ በእውነትም አሳዛኝ ድርጊት ነው። ይህ ሆን ተብሎ የትግራይን ህዝብ አንድነት ለማፍረስ የተደረገ ሙከራ ነው። ሃይማኖትን ሽፋን በማድረግ ፖለቲካዊ ትርፍ ለማግኘት የፈለጉ ይመስላል። ሁሉንም መጫወቻ ካርዶቻቸውን ጥለው ጨርሰዋል። አሁን ግን የመጨረሻ ካርዳቸው ሃይማኖትን መዘዋል። በሃይማኖት መጫወት አሳፋሪና አሳሳቢ ነው። እንደሚታወቀው ኢትዮጵያ ሁሉንም ሃይማኖቶች የተቀበለች እናም ያስተናገደች ሀገር ነች። ሁሉም እምነቶች ከመካከለኛው ምስራቅ የመጡ ሲሆኑ በትግራይ የተፈጠረ እምነት የለም። ስለዚህ ትግራይ የሁላችንም ቤት ነች። ትግራይ ሁሉንም ሃይማኖቶች በእኩልነት አስተናግዳለች። ትግራዋይነት ማንንም ሊያገል ወይም ደግሞ ከፍ ሊያደርግ አይችልም። በተለይ በሃይማኖትና በብሔር ላይ ተመስርቶ መድሎ ሊኖር አይገባም። ሁሉም ሰው በእምነቱ ምክንያት መከበር አለበት። አንዱ በሌላ ላይ ችግር የሚፈጥርበት ሁኔታ ሊፈጠር አይገባም። የአክሱም ሴት ተማሪዎች እምነታቸው የሚፈቅደውን ማድረግ ሊፈቀድላቸው ይገባ ነበር። የሆነው ግን አስገራሚ ነው። ከሁለት መቶ በላይ ተማሪዎች ከትምህርት ቤት ታግደዋል። የሆነው በእምነታቸው ምክንያት ነው። በሌሎች የትግራይ ትምህርት ቤቶች ሂጃብ ይለብሳሉ፣ በአክሱም ግን ተከልክለዋል። አላማው የፖለቲካ ሴራ ነው። ህዝቡን የመከፋፈል ተንኩል ነው። ይህ ተግባር እጅግ የሚያሳዝንና የሚያስጨንቅ ሲሆን የትግራይን ህዝብ አንድነት የሚያሽመደምድ እና የሚጎዳ ነው። ይህ ደግሞ ሙስሊምም ሆነ ክርስቲያን አንድ ላይ መጣውን የሃይማኖት እኩልነትና ሌሎች መብቶችን ወደኋላ የሚመልስ ነው። አሁን የመሳፍንትና የድንቁርና ዘመን አይደለም፣ የስርዓትና የህግ ዘመን ነው። ይህን ማድረግ በመጨረሻም ወደ መልካም ነገር አያመራም። እነዚህ ተማሪዎች አቤት ሊባሉ፣ ሊደመጡ ይገባል። ምን ያመጣሉ እያሉ ግፍ መፈጸም ነውር ነው። ሊታሰብበት ይገባል። ቀደም ሲል በተፈጸሙ ስህተቶች ምክንያት የትግራይ ህዝብ ብዙ ዋጋ ከፍሏል። ይህ ትምህርትን መከልከል ብቻ አይደለም፣ ሆን ተብሎ በትግራይ በሚቀጥለው ትውልድ ላይ ቦምብ መቅበር ማለት ነው። እኛ ትግራዩን ይህንን በትክክል ተረድተን ልንታገለው ይገባል። ሁኔታው አሁን ስለማይፈቅድ ምንም ነገር ላንሰራ እንችላለን። ነገር ግን ሁሉም ትግራዋይ ወደፊት ቦምብ እየቀበረ መሆኑን ሊረዳ ይገባል። ሁሉም ትግራዋይ ይህንን ሊያወግዝና ሊታገለው ይገባል። ከዚህ ባሻገር በትግራይ ሴቶች ላይ የተለያዩ ግድያዎች እና አስገድዶ መድፈሮች ይፈጸማሉ። የሆነበት ምክንያት ሰላምና ደህንነት በመፍረሱ ነው። በመጀመሪያ ደረጃ ለዚህ ትኩረት ሊሰጥ ይገባ ነበር። ፖለቲካዊና ኢኮኖሚያዊ ቀውስ ሲፈጠር በመጀመሪያ የሚጎዱ ሴቶች ናቸው። ሴቶች በሁሉም መንገድ እየተጠቁ ነው የሚያነቃቃቸው እና የሚያደራጃቸው ሰው ቢኖራቸው ኖሮ ፊት ለፊት መጋፈጥ ይችሉ ነበር። በአጭሩ ይህ ሁሉ ችግር የወለደው የፖለቲካ ድክመት ነው። ለሕዝብ ሳይሆን ለግለሰብና ለቡድን የሚያስብ ኃይል ስልጣኑን በመቆጣጠሩ ነው ሲሉም ነው ኬሪያ ኢብራሂም የገለጹት። ወደ ቀጣይ መረጃችን ስናመራ የህወሀት ምክትል ሊቀመንበርና የትግራይ ጊዜ አስተዳደር ምክትል ፕሬዝደንት አቶ አማኑኤል አሰፋ ተፈናቃዮች ወደ አምስት ዓመት ለሚጠጋ ጊዜ በድንኳን ውስጥ የተቀመጡበት ዋነኛ ምክንያት ምንድን ነው የሚል ጥያቄ ቀርቦላቸው ሲመልሱም አንደኛው ምክንያት በፊት የነበረው ጊዜያዊ አስተዳደር የትግራይን ህዝብ መሰረታዊ ፍላጎት ለመመለስ አለመቻሉ ነው። አስተዳደሩ የተሰየመው ከኢትዮጵያ መንግስት ጋር በመሆን የትግራይን ህዝብ ጥቅም እንዲያስከብር ኃላፊነት ተሰጥቶት የነበረ ቢሆንም ያንን ማሳካት ባለመቻሉ ነው ብለዋል ሲቀጥሉም ሁለተኛው ምክንያት ደግሞ የኢትዮጵያ መንግስት ሊታመን የማይችል ባህሪው ነው የፕሪቶሪያ ስምምነት የትግራይን ራላይነትና ተፈናቃዮችን በተመለከተ በግልጽ አስቀምጧል ይህ ማለት የውጭ ኃይሎችን ከትግራይ መሬት የማስወጣት የተመሰረተውን ህገ ወጥ አስተዳደር የማፍረስ አዲስ ሰፋሪዎችን የማባረርና የተፈናቀሉ ሰዎችን ደህንነት የማስጠበቅ ኃላፊነት የሚያካተት ነው ነገር ግን እነዚህ ኃይሎች ለቀው ሳይወጡ ሪፈረንደም ለማድረግ እቅድ ይዟል እንዲሁም የፌዴራል መንግስቱ በምዕራብ ትግራይ አዳዲስ ሚሊሻዎችን እያሰለጠነ ነው ካሉም በኋላ የፌዴራል መንግስቱ የፕሪቶሪያን ስምምነት ማስፈጸም ባለመቻሉ ተፈናቃዮች ላለፉት አምስት አመታት በድንኳን ውስጥ ለመቆየት መገደዳቸውንም አስታውቀዋል። ይህንን ተከትሎ እርስዎና የህወሃት አመራሮች ለዚህ የፌዴራል መንግስቱን ተጠያቂ ታደርጋላችሁ? የፌዴራል መንግስቱ በበኩሉ ህወሃት ተፈናቃዮችን የፖለቲካ መጠቀሚያ በማድረግ እንዳይመለሱ አግቶ መያዙን ይናገራል። በዚህ ላይ ምን አስተያየት ይሰጣሉ? የሚል ጥያቄም ቀርቦላቸው ነበር። አቶ አማኑኤል ሲመልሱም የፌዴራል መንግስቱ ወራሪ ያሏቸውን ሀይሎ ሞዴሎች ሳይወጡና ትጥቃቸውን ሳይፈቱ ተፈናቃዮች እንዲመለሱ እንደሚፈለግ ገልጸውም ይህ ደግሞ በተፈናቃዮች ላይ አደጋ ያስከትላል በሚል ተቃውሞ ማቅረባቸውን አስረድተዋል። የዋት ሊቀመንበር የሆኑት ዶክተር ደብረጽዮን ገብረ ሚካኤል በቅርቡ የዋት ልውና ካልተመለሰ ተፈናቃዮች አይመለሱም በሚል መናገራቸውን በተመለከተ ምን አስተያየት እንዳላቸው የተጠየቁት አቶ አማኑኤል ሲመልሱም የጥያቄ መቅረብ ያለበት ለተናገረው ሰው ነው፣ እኔን አይመለከተኝም ብለዋል። ጨምረውም እኔ መናገር የምችለው ስለ ፓርቲው ህግና አቋም እንጂ አንድ አመራር ስብሰባው ስላሉ ነገር አይደለም፣ በማለት ነው የገለጹት። ወደ ውጭ መረጃችን ስናመራ በእስራኤል ጥቃት ተገደሉ የተባሉት ሶስት የጦር መሪዎች የኢራን የድል ባል ላይ መገኘታቸው እጅግ እያነጋገረ ይገኛል። በእስራኤል ጥቃት ተገደሉ የተባሉት ሶስት የኢራን ጦር መሪዎች የኢራን የድል ባልን ከህዝብ ጋር ሲያከብሩ መታየታቸውን የኢራን የሀገር ውስጥ መገናኛ ብዙኃን በስፋት እየዘገቡት ይገኛሉ። እስራኤል ከሰኔ 13 ጀምሮ የኢራን የጦር ጀኔራሎችን መግደሏን ያስታወቀች ሲሆን ሶስቱ የኢራን የጦር መሪዎችም በትላንትና እለት ኢራን የድል በዓሏን ስታከብር ከህዝቡ ጋር በመገኘትም አክብረዋልም ብለዋል ምንጮቹ። ከእነዚህ ውስጥም አንዱ የሆኑት የእስላማዊ አብዮት ጥበቃ ኮርፕስ ቁድስ ኃይል አዛዥ ብርጋዴል ጀነራል ኢስማኤል ቃኒ በዓሉን ከህዝቡ ጋር ማክበራቸውን የኢራቅ የሀገር ውስጥ መገናኛ ብዙሃንም ዘግበዋል። በኢራን ታስኒም የዜና አገልግሎት የተለጠፈ ቪዲዮ ቃኒ በዝግጅቱ ላይ ከተሰበሰቡበት መካከልም አሳይቷል። በተመሳሳይም የወቅቱ የመከላከያ ሚኒስቴርና የአየር ኃይል አዛዥ የነበሩት ብርጋዴል ጀነራል አዚዝም በሰኔ ወር መጀመሪያ ላይ በመከላከያ ሚኒስተር ላይ በተፈጸመ የአየር ጥቃት ተገልለዋል ተብለው የነበረ ቢሆንም በህይወት እንዳሉ እናም አሁንም በስልጣን ላይ እንደሚገኙ በርካታ መረጃዎች እየወጡ ይገኛሉ። በተያያዘ መረጃም ከ12 ቀናት ገደማ በኋላ ኢራን እና እስራኤል ጸጥታ ሰፍኖባቸዋል። የአገራቱ ነዋሪዎችም ለሁለት ሳምንታት ያህል ሰቀቀን ሆኖባቸው ከነበረው ፈንዳታዎች፣ የጥቃት ማስጠንቀቂያዎች ድምጽም እፎይ ብለዋል። ለመሆኑ በትላንትና ሁለት ሀገራቱን አስመልክቶ የተፈጠሩ አዳዲስ ክስተቶች ምንድን ናቸው? አሜሪካ የመከላከያ ደህንነት ኤጀንሲ አሜሪካ በኢራን ላይ የፈጸመችው ጥቃት የኒውክሌር ማብያ ማብሊያ ይዞታዎችን እንዳላወደመና ምናልባትም ከወራት በኋላ ሊመልሰው እንደሚችልም ያደረገው ቅድመ ግምገማ ማሳየቱን የአሜሪካ ሚዲያዎችም ዘግበዋል። ዶናልድ ትራምፕ በኢራን ላይ የተፈጸሙ ጥቃት የኒውክለር ይዞታዎቿን ሙሉ በሙሉ ያወደመ ነው በሚለው አቋማቸውም ጸንተዋል። በእስራኤልና በኢራን መካከል ያለው የተኩስ አቁም የጸና የሚመስል ሲሆን ሁለቱም የንኑ እውቅናም ሰጥተዋል። የአሜሪካው ፕሬዚደንት ዶናልድ ትራምፕም ሁለቱ ሀገራት የተኩስ አቁም ስምነት ጥሰዋል በሚል ኃይለ ቃል በመናገር ጣልቃ መግባታቸውን ተከትሎ መጽናቱም ተገልጿል። የእስራኤል እና የኢራን መንግስታት በቅርቡ በነበረው ጥቃትም ሁለቱም ድል አድራጊነታቸውን አውጀዋል። ውድ ተመልካቾቻችን ለእሳቱ የነበሩን መረጃዎቻችን እኝን ይመስሉ ነበር። አብራችሁን ስለነበራችሁ እጅግ አድርገን እናመሰግናለን። በቀጣይ እስክንገናኝ ድረስ ቸር ቆዩልን።